ፍቅር ከቤት ከተመለሰች በኋላ የአዴንና የዴቭን ምስጢር ለእናቷ ዘረገፈችባቸው። ነገር ግን ተዘርግፍ እንጂ ዴቭም ለመናገር ደግሞ እጅ ሰጥቶ ነበር። እንደውም ለአዴ ይሄ ነገር ቀላል ነው። ግን አሁን አሳሳቢው ነገር የፍቅር እናት የዴቭንና የ አደይን ግንኙነት ትቀበል ይሆን አይ ትቀበል ይሆን ነው ጥያቄው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድ እና የተከበራችሁ ድብ ሰዎችን እንዴት ናችሁ? ከነገ ሁሉ ሰላም አልሐምዱላሂ በከባድ ትግል ውስጥ ባለፈው ፍቅር ከቤት ወጥታ ነበር ወጥታ እንግዲህ ቤት ውስጥ ማንም አያናግርም፣ አልበላም አጠጣም ብላ ከክላሷ ወጣም ስትል ደግሞ ከክላሷ ወጥታ ጠፍታ ነበር ማለት ነው። እሷም እንግዲህ ከቤዛ ጋር ነበር ሄደችው። ለቤዛ ብር ሰጥታ ቢያንስ ለተወሰነ ሰዓት ከእሷ ጋር እንድትቀመጥ ነበር ያደረገችው ማለት ነው። ፍቅር እንግዲህ ቤዛም ደግሞ ከፍቅር እንግዲህ ፍቅር መበቀ ስለምትፈልግ እንዲሁም ገንዘብ ስለምትፈልግ ለማንም አልተናገረችም ነበር። እንደውም ይዘው ሲያስጨንቋት ራሱ አልተናገረችም ነበር ማለት ነው። ነገር ግን የሰጠች ብር ራሱ ትንሽ ስለሆነ ስላልተቀማት ሌላ ጥቅም ፈልጋ ለእናቲቱ ጋር እንግዲህ ባለፈው ከእናቲቱ ጋ ወንጀል ሰርታ ቤት ውስጥ እንዲያትገባ ተደርጋ ነበር ማለት ነው። ከዚያም በኋላ እንግዲህ አሁን እናይቱ ጋር ለመምጣትና ለመታረቂያ ወይም ደግሞ እነ ፍቅር ቤት የመግቢያ ዘዴ ተጠቀምባት። ፍቅር ለማን እንድትናገሪ ብላ ነበር ብር የሰጠቻት ማለት ነው። ወጥቶ ስነ እንድታቆየት ነገር ግን ካርታት ቤት መታል ና የቱ ተናግራባታለች ማለት ነው። ያው እንግዲህ ፍቅርም ወደ ቤት ተመልሳለች። ከዚያ በኋላ እንግዲህ ፍቅር ምንድን ነው ያደረገችው ለእናቷ ያልሆነ ምስጢር ነበር የተናገረችው። አጋጣሚ ወደ ውጭ ወጥታ ደቭ አሌይም በሚጠብቅበት ቁጭ ባለበት ሰዓት ድንገት ከጠገቡ ሄዳ ቁጭ አለች ማለት ነው፣ ፍቅር ማለት ነው ወት ጠፍተሽ ነው መጣሽ ናም እያለ ሲያዋራት፣ አንተንም አስሰነኩ ይቅርታ። አንተ እኮ ተጎኔ ብትሆን እንደዛ አልሆን ነበር እያለችው ነበር ማለት ነው። እኔ እኮ ተጎኝሽ ሆናለሁ ነገር ግን ፀባይሽ ነው። ጸባይሽን አስተካክሌ ሁሉም ሲወድሻ ሁሉም ሳይጨነቅልሻል። ፀባይሽን ግን አስተካክሌ እያላት በሚመክራት ሰዓት አጋጣሚ ዴቭ አዴን እየጠበቀ ነበርና ከሩቅ ሆና አዴ መጣች አየቻቸው፣ ማለት ነው። አዴ ዝም ብላ ተቀረበች፣ በኋላ ስደክ ስትቀርባት፣ ፍቅር ደግሞ ከትከሻው ላይ ታኝታ እሱን ለማናደድ ወይም ደሞ አዴ ለማናደድ ሞከር ገኝ አደረገች ማለት ነው። ከዚያም በኋላ እሱ ሊያጽናናት ያቀፋት ጊዜ ያጠገባቸው ደረሰች ማለት ነው። አዴ በጣም ነበር የደነገጠው ደብ ማለት ነው። ከመቀመጫው ነበር ብድግ ያለው ማለት ነው፣ አዴ ስትደርስበት ከዚያም በኋላ ምን የሰራችው ነው ምን እያወራች ነው ብላ ጥያቄ አፋጠጠችው። እሷም ምንም አላወራም፣ ስለ እሷ እያወራ እንዳንዱ ነገር በላ እንዳንድ ነገር በቃ እንደት ተባባል ነው እንገናኛለን ቸው ብላ ዘግታው ሄደች ማለት ነው። ፍቅር ማለት ነው ይሆን ነገር እንዳያላቸውና ሚስጥር እንዳያዙ አድርጋ አስመስላ ፍቅር ሄደች ማለት ነው። ክርክርና ወደ ጥባ መሩ አደይና ደፍ ቢሆንም ግን ያው ደፍ ፈሳቅ እንደገና ቀየረላት። ከዚያም በኋላ ለይሊ ደግሞ በጣም አደጋ ደርሶባት ነበር። እሱም ደግሞ እንግዲህ ባቡሬ ነበር የደረስላት ሐኪም ቤት ወስዷት ነበር እንግዲህ ባቡሬና ሌይሊ ደግሞ ፍቅር ፍቅር እያጨዋታቸው ነው ማለት ነው። በጣም ደስ የሚለው ነገር ማለት ነው። እንግዲህ ሐኪም ቤት ሄደች በኋላ እሱንም እያመሰገነችው፣ እንዲሁም ደግሞ ስለ አደይ ደግሞ ጓደ እያመሰገናል ነበርና አጋጣሚ በዛው ልክ አንተም ህይወት የንታደግ ክል ብላ እሱንም ስታመሰግነው የፍቅር ጥያቄ እንደሚያቀርብለት አክሽን እያሳየባት በጣም ደንግጣለች ማለት ነው። ፍቅር ግን ከሁለታቸውም ቦታ እየታየ ነው። እንዲሁም ደግሞ ላይ እንግዲህ ታ ሊዲያ ጋር እንዲሆን አትፈልግም። ማን የማትፈልግበት ምክንያት ያው ስለምትወደውና እሷ ማድረግ ስለምትፈልግ ነው ማለት ነው። ምን ችግር አለው ከኔ ጋር ብትሆን ብሎ እሱም ደጋግሞ ጠይቋት አለ። አይ ከአንተ ጋ መሆን ጥሩ አይደለም እያለች ሌዲን ሌዲያ ከሱ ጋር እንድትሆን ነው የምታደርገው ማለት ነው። ዙማን እንግዲህ ፍቅር እንደያዛቸው የተያዩ ነበር። ሁለታቸውም ይተፋፍራሉ፣ ግን ሁለታቸውም ጋር ቦታ ወይም ፍቅር ያለ ይመስላል። ቤቢና ወይም ደግሞ ባቡሬና ሌሊ ማለት ነው። እንግዲህ በስተመጨረሻ ቤተሰቦችን አስተዋውቅ ብለው አደ እያዳመጠች ነበር ማለት ነው። እንዲሁም ደቨና ዳይመንድ ተገናኝተው ዳይመንድ እንግዲህ ገጠር ሄዱ። የአደይ እናት እንደሚያሳምን እንዲሁም ዳይመንድ እንደሚረዳው ቃል እየተገባቡ ነበር ማለት ነው። በጣም ደስ የሚለው ነገር እንግዲህ በቃ ቅምጥል ደግሞ ከደ ና ከክንግ ጋ ፏ ፏያለች ነው ማለት ነው። በጣም ደስ የሚል ፍቅር እያሳለፈች ነው ከስንት መከራ በኋላ ማለት ነው። ከዚሁ መሀል እንግዲህ ምንድን ነው የተደረገው ድርጊት? ዴቭ እንግዲህ እነ ፍቅር ቤት እንሂር ሲላት አዴ እነ ፍቅር ቤት እንሂር ብሏል ነበር። ለምን ስትለው እጅሽ ነይጄ እነግራታለሁ ፍቅር እናት ነበረ አላት ማለት ነው። እሷም ቢሆን ደግሞ ፈርታን፣ እዚያ አይሆንም በሌላ ጊዜ ብቻ እንተ እነግራታለሁ ብላ ቀረች ማለት ነው። ከዚያም እንግዲህ ወደ እነ ፍቅር ቤት ሲያመራ ዴቭ ወደ ቤት አብሮት ለፍቅር እናት ነግራታለሁ ሲል መጀመሪያ እንግዲህ ፍቅር ከእናት አውጭ ብላ ስለ ዴቭ ና ስለ አዴ ታውቂያለሽ ብላት ጠየቀቻ ማለት ነው ስለ ደቭ ና ስለ አዴ ምን አውቃለሁኝ ያው ጓደኛሞች ናቸው የሚተዛዘኑ ራስ በራሳቸው አዴ ግን ጥሩ ሰው ናት እንዲሁም ለሩታ በጣም ታምራላይ ጠንካራ ናት እሷን ያገባ ጥሩ ነው እያለች እያለች ነበር በጥሩ ሁኔታ ማለት ነው እና ፍቅር እንግዲህ ስለ አዴ ና ስለ ቤት ምን ታውቂያለች ብላ ጠየቀችን ጊዜ ምን አውቃለሁ ደህና ጓደኛዎች እሱም ደህና ልጅ ነው። ጓደኛ ነው። ነብ ኖርማል ማለት ነው። ጓደኛ እንግዲህ እነሱ ያላችው ከዚያ ዘለስ ትላት ምንም ማቃው ነገር አለ? ምን አለ? እሱም ደግሞ ይሄን ሁለት ቀን ቤት የለም ብላ ስታያት አዴ ከዚህ ቤት ወጣችሁ አለች። ፍቅር እንግዲህ ግን ወጥመዷ በጣም ይገርማል። አዴ ከዚህ ቤት የወጣችው ዴቭን አፍቅራ ነው ብላ፣ ያንን ደግሞ ዴቭ ሊሆኑ መጣ። ዴቭ ደግሞ ሲጠየቅ እውነት አዴ ከንተ አንተን አፍቅራሃለ ብሎ ተጠይቀ ማለት ነው። ከባድ ነው ጥያቄው። እሱ ራሱ በስንት ሰዓት ፈርቶ ያስቀመጠውን ሀሳብ አሁን እንግዲህ ፍቅር አስረድተዋል ማለት ነው። እናቷ አሁን ትቀበላት ለትቀበላት ማዲ የፍቅር እናት ቀጣይ